ለከ ፖሊስ ጣቢያ ምልር ደወል። ሄሎ ፖሊስዬ፣ ላመለክት ነበር። ምን ነው ምን ችግር ተፈጠረ? አይ አህዬ የጠፍታኝ ነው። እሺ መቼ ነው የጠፋችው? ይኸው ትናንትና ቁርሷን እንደበላች ወጣይ፣ ወጣይ አልተመለሰይም። ምን አይነት ናት? አይ እንደው ከላይ ነጭ ሹራብና ከስር ጥቁር ሱሪ የለበሰው ወደ ነጥቡ ይግቡ።

ያመለክታል ፕሩለር ደግሞ ብዙ ነገሮችን ያመለካል ለምሳሌ ካት ጻፍኩኝ ካት ካት ሲኤቲ ድመት ነው ድመት ነው። ልብ በሉ ድመት ነው። አሁን ሲንጉላር ማለት ነው። ተረዳችሁ? እየገባችሁ ነው። አሁን ኤስ ሲጨመርበት ምን ይሆናል? ነብር

ምን ልክ መልሰዋል። ግላስ ማለት ኮርቻን ያለ ነገር ነው። እኔ እኮ የጠየቅኳችሁ እንግሊዝኛ ነው። ታዲያስ፣ ግላስ እና ግላስ ጨንቶዶቼ መኪና ላይ ነው። ግላስ ማለት ብርጭቆ ማለት ነው። በሲንጉላር ወይንም በፕሩላር አረ ነገር የሚሰራል ጥሩ ክላስ አክቲቪቲ አላቸው እና ድምጣቸው እ

ትምህርት ና ትምህርት ቤቶች በደንብ ተሰማችሁኝ አይን ለማየት ካልን

ልክ አይደለህም። እሺ፣ እኔ ላስረዳችሁ። አይን ለማየት ካለን ጥርስ ለመብላት ነው የሚያገለግለን፣ ለመብላት ያገለግለናል። ለመብላት ጥርስ የሌለው ሰው ጦሙን ያድራል። መልሳ መልስ ግህ መስ እ ማቀና ያስረዳኋቸው ይሄ እኮ ነው። ደህና ተማር ብቻ። ጥርስ የሌለውም ይበላል በታች አሉት። ማሚቴ ስንት አመት ነው? ምላስ ለምን ይጠቅመናል?

ከብት የታረደ እንደሆን ምላስ ያለ ሰንበር ይበላል አይበላም? ልኳንዳ ቤት ብትት ምላስ ያለ ሰንበር አይሸጥም። ምላስ እንዲህ ቆረጥ ቆረጥ አርገህ ሚጥሚጣ ስትበላው እንደ ምላስ ጣፋጭ ታዲያ ታዲያ ይሽ

አሁን የእባብ ምላስ ለመቅመስ ነው የሚሆነው ለመውጋት ነው እንጂ እኔ ስለ እባብ አልኳችሁ እንዲ እና እባብ እኔ ምላስ ይኑሩ አይኑሩ የታውቃለሁ እኔ እኮ ስለ ሰው ምላስ ና ስለናል አጎናፍር ያስተምር አስተምረዋለሁ ደግሞ ለዚህ አስተምረዋለሁ እኔ የምለው እኔ እኮ የአንተ እውቀት የገርመኝ እንዴት ነው? ፈረንጅ ሀገር ሄደህ ነበር? ቀጭላት እኮ ቀጭላት አይደለም እኔ እኮ ግርም ይለኛል። ታዲያ እንዴት ነው? ፈረንጅ ሀገር ደልቀ ነበር መሰለህ? አይ እኔ እንኳን እንዲሁ ጠሎት አደርጋለሁ አንዳንዴ። ሌላው ደግሞ በልጅነት የታል ሆነ በስተቀር ሄጄ አላውቅም። ምን ታደረበ ፈረንጅ አገር

ሴቶች ይመጣሉ በገንዘብ፣ ይሄዳሉ በገንዘብ። ይሄንን ተገንዘብ። ያብዳሉ በገንዘብ፣ ያፈቅራሉ ገንዘብ፣ ይሞታሉ በገንዘብ። ይሄንን ተገንዘብ፣ ይሄንን ተገንዘብ፣ ወንድ ልጅ ተገንዘብ፣ ወንድ ልጅ ተገንዘብ። ሴቶች ከአሁን በኋላ በቃ ገደል ገባችሁ፣ ወንድ ልጅ በሙሉ ነጥቶባችኋል። ይሄንን ይሄንን ተገንዘብ። ይመጣሉ ለገንዘብ፣ ይሄዳሉ ለገንዘብ። አይገንዘብ፣ አይገንዘብ፣ አይገንዘብ፣ አይገንዘብ። የሚስቱን ትክክለኛ ፊት ያየው ባል ስጥ የተባበሩት አረብ ኤምሬትስ አዲስ ተጋቢዎች በመዋኛ ገንዳ እየተዝናኑ ባሉበት ወቅት የሚስቱን የተፈጥሮ ፊት የተመለከተው ባል በአፋጣኝ የፍች ማቅረቡ ብዙዎች አስገርሟል። ከትዳራቸው በፊት በርከት ያሉ የፊት መዋቢያዎችን የምትጠቀመው የ28 ዓመት ወጣት ከሰርጋቸው በኋላ ከባሏ ጋር በመሆን ቃል መምዛር ባህር ዳርቻ በመዋኘት ላይ እያለች መዋቢያ ለቆ ትክክለኛ የፊት ገጽታዋ መታየቸው ተነግሯል። በዚሁ ድንጋጤ የተሰማው የትዳር አጋሯ በሌላ ማንነት ቀርባኛለች፣ አታላኛለች በሚል በአፋጣኝ የፍች ደብዳቤ ማስገባቱን ገልፍ ዜና ዘግቦታል። በባሏ ያልተጠበቀ ድርጊት ሰባት የደነገጠችው ሚስት ለጉዳዩ የምክር አገልግሎት ለማግኘት የስነ ልቦና አማካሪ ወደሆኑት ዶክተር አብዱልአዚዝ አሳ ታቀታለ ተብሏል። ሙሽሪት ለባሏ ለእሷ እውነቱን ለመናገር ያሰረት ቢሆንም ነገር ግን ጊዜው በጣም ዘግይቷል ሲሉ ዶክተር አሳ ተናግረዋል። የስነ ልቦና ባለሙያው የሁለቱን ትዳር እንዳይፈርስ ለማድረግ ሙሽራውን ለማስማማት ቢሞክርም ነገር ግን ሙሽራው ምንም አይነት የስምምነት ሀሳብ እንደማይቀበል መናገሩ ተዘግቧል።